ሶስተኛ ጊዜ ምናምን ነው ላይፍ ስገባሪ ሶስተኛ ጊዜ ነው ከዛሬ ጋር ሶስተኛ ጊዜ ነው ላይፍ ስገባ። ወፍ ጊፍተር ምናምን አክሰፕት እራሱ ጸጥ የቀዩን ተጭኜ ነው አክሰፕት ያደርኩት። ኪንግ እኔና ከፌ

አሹ ከአደጋ ነው ሆን የፈለገው፣ መሰለህ? አረ እኔና የፍራንሳ አላለም ነገሩኛ። ማን ነው ጎን? በቃ አይደለም፣ ብራዘር። ችግር የኔ ከማንም ጋር በሆነ አልፈራም። ጊፍተር አዘጋጅቷል። ላልኳችሁ እኮ አንዴ፣ አስረዱኝ እኔ ከማን ጋር ነኝ? እነሱ ሁለቱ ናቸው ከአንቺ ጋር እሺ እሺ፣ ናይስ ወይ ክሪስ ክሮስ መቅጣት አለብኝ። እነ ትግስት ሁላችሁም ታብታ አርጉ እና ታብታ አርጉ።

ምንም አዲስ ነገር የለውም። ሌትስ ቤት ደም ጋይስ ሀያ አምስት ሰው ገብቷል። ሀያ አምስት ሰው ታፕ ታፕ ታፕ ታፕ አድርጉልኝ፣ ቶሎ በሉ። አታበስ አንድ ጎበዝነኝ እንዲ መጣልኝ አንተ ወራል እስኪ ታፕ ታፕ እያደረጋችሁ ጋይስ፣ እንዴት ናችሁ? ማፌ ቴንክ ዩ አመሰግናለሁ። ጊፍት፣ እስኪ ጊፍት አንድ፣ ሁለት፣ አራት፣ አምስት አበባ፣ ስድስት አበባ

እኔ ደህና ነኝ። ሰላም ነኝ። ሁላችሁም አመሰግናለሁ። ግን ጊፍት ስጡ ላሸንፍ ይህንን ጌም። ጊፍት ድምፅ የለም? ጉርቴ ወይ ድምፅ ይሰማል ይሰማል። አይዞህ ብራዘር፣ አይ በል ታብ ታብ እናድርግ። አረ ተው ተው፣ ታብ እያደረጋችሁት ጋይስ። ደብል ታብ ደብል ታብ ደብል ታብ። አረ ተበልጠናል፣ ነሱ ታብ ታብ ታብ። ጋይስ፣ ታብ ታብ። እኔ ሰላም እያሉኝ ነው ሰው፣ ታብ እያደረጋ አይደለም። አደይ አሹ አሹ፣ ደህና ነህ ምናምን ነው የሚሉኝ ሰርፕራይዝ ዶኖዋል። እኔ ታብ አድርጉልኝ ፕሊዝ። እኔ ሌላ ጊዜ ረቡዕ ሰላም እላችኋለሁ፣ ዛሬ ግን ታባሩ እኮ እነሱ እንዴ ምናምን ነው ይሉት። አደ ጌታ አሁን ታብታብ አድርጉልኝ ጋይስ ፕሊዝ። የአደ ፋሚሊ ማለት በመጀመሪያ ጊዜ መሸነፍ አንፈልግም። ጀራጅ አጋቡ ነው። አብዱሰላም ቴንክ ዩ። ዱዱዱ ማይ ጋድ አብዱስ አመሰግናለሁ ቴንክ ዩ አመሰግናለሁ። አሹ አደይ ጋይስ ታፕ ታፕ ቴንክ ዩ እንዴ ከዲጃ አብዱሰላም ሰላም ቴንክ ዩ ጋይስ እንዴ 249 254 254 አገባል ጋይስ ቴንክ ዩ ማይ ጋድ ቼኑ ቴንክ ዩ ቬሪ ማች እንዴ በሱ ፍቃድ ለአንተ ነው ለኔ ነው የሰጠ ያለው አልገባኝም። ከዲጃ ቴንክ ዩ ጭራሽ ወጣች። አዝናለሁ፣ በጣም እንዴ። ልሸነፍ ይችላሉ። በእናታችሁ መሸነፍ አልነበርም። ስልኳ መሸነፍ አልነበረ። ቅጣት አንድ ሺህ በአንድ ሺህ ነው። ቅጣት እዚሁ ፈንጂ

አዴ አንድ አልገባንም የተባልሽ አይደል? እንዴ! ምንድን ነው አዴ? ምን አልኩ እንዴ? ምንድን ነው? ወጣ ገባ ማለት ምንድን ነው? ዘግቶብኝ እኮ ነው። አይደለም። ምንድን ነው

የለ፣ የለም። ወጣተኛ አሁን እንደዚህ ነው፣ ገባኝ። ከዛ ብር አጣኋቸው። አሁን እንደገና እንጀምር። የመጀመሪያ ጌሚ ነው። መሸነፍ አልፈልግም። አንተ ስትይ ነው የመጀመሪያው ምትለው አሁን ተጫወትክ። አንቺ ታብታብ አድርጉልኝ፣ ታብታብ አድርጉልኝ። መሸነፍ አልፈልግም፣ መሸነፍ አልፈልግም። ዜድዬ ቴንክ ዩ ዜድሻ፣ አመሰግናለሁ። በጣም እየበለጠ ነው ያለ ነው። ሀምሳ አራት ሀምሳ ሰባት ቴንክ ዩ ጋይስ። ታብታብ አድርጉልኝ ጋይስ፣ ቴንክ ዩ፣ ቴንክ ዩ ቬሪ ማች ኤላ፣ እንደ አበባ ኤላ፣ አመሰግናለሁ ሰሊናዬ